ምቻት በትን እዚህ ከራጁ ጋር ፎሎ አርጓት እየገባችሁ ሳይንቲስት ሳይንቲስት ፎሎ አርጓት። እቺ ልጅ አንድ ሚሊዮን ትብላ ሁለት ሚሊዮን ብትገባም ሁለት ሚሊዮን ትብላ ቢያንስ ሁለት ሚሊዮን አንድ ሚሊዮን ባትበላ እንኳን አምስት መቶ ሺህ እንደ ፋሲል አስበሏት። አዎ እስኪ አስበሉኝ። ሂዱ እስኪ የሳይንቲስት አካውንት እስኪ ፎሎ አድርጉ። የሳይንቲስት አካውንት ፎሎ አድርጉ። አይደለም ፎሎ ምንም የማይከፈለው ይኸው፣ በብራቸው ብር የሚከፈለው እንኳን እኛው እየሰጥን ነው

ሮ ስ ሆቴል ያዥ ናት። እመጣልሻለሁ። ሰላሳ ሰላሳ አሁን በትክክል ጽፌ እመጥቻለሁ። ሀምሳ ሁለት ሰባ አራት ሆቴል ያዙ። እንደዚህ ብላችሁ ለዚያ ምናምን የምትሉ ማለት ነው። ከፈለጋችሁ ጸዳ ያለ

አዎ እሱ አቡ ዳቢ ናት። ለምዬ ቲንክ ዩ እሺ ማሪ ጨርሰሽ እሺ እኔ ላ ከይረን እንዳደከምኩ ስራ ነው። ችግር የለውም። አንቺ ስድስት መቶ ሰላሳ አራት በዚህ በዚህ ሙቀት ማሳጅ ቤት ወይ ሞሮኮ ቤት ያኔ እንደዚህ እንትን እምትደረገው ከሄድክ አቤት የሚወጣው እድፍት ገላሽም ታጠብሽም አልታጠብሽም፣ አቤት የሚወጣው እድፍት አቤት ውርዴት፣ አቤት ውርዴት እድፍት። እንደ እንትን ሀማም መግሪቢ ጊቢስቲ ቼክ አድርጊው ሀማም መግሪቢ እንደ እስከ እስከ ዛሬ ገላይን ታጥጣለው እንደ ነው የሚያሰኝሽ። አረ ገላሽ ታጥበሽም እንደ ዚህ ታረፊ። አቤት የሚወጣው እድፍት

ኦኬ፣ ኦኬ፣ ኦኬ። የቻሌንጅ ፕሊዝ ንጸፋብኝ እንግሊዝኛውም ጀርመንኛ ሰ አይገባኝ። ገባኝ ገባኝ። እኔ አይደለሁም ዜድዬ፣ አሁን የገባሁት እኔ ቆንጆ። በቤትሽ ገብተሽ ቻሌንጅ ስሪ ዛሬ። እጀስ ከሚቆም ድረስ ከሚቆርፍ ድረስ ነው ሸር ያረኩት እንትን እንዲሉ ላይክ ማነው ሳይንትን ፎሎ እንዲያደርጉ እባካችሁ እንተባበር። ይሄ ቀን ሳያት ዜድዬ፣ የእኔ ቆንጆ፣ እሺ እወድሻለሁ፣ አከብርሻለሁ። እኔ ማሚ ነኝ ማሚ ነኝ። በነገራችን ላይ ፀውሬን ስላላበጥርኩ ነው እንጂ ወጣ ነበር ቪዲዮ። አላውቅሽም። አይ ችግር የለውም እያስደረግላት ነው ለዴዚ ደሞ ለዴዚ ደግሞ ንገሪያት ይህን ቻሌንጅ ሳይንት። ዴዚ ትልቁ አካውንቷ ስለተዘጋ ነው እንጂ እሷም እንትን ስል ነበር። ትንሽ አካውንቷ ነው በዴዚ እንዴት ይሆን? ሳይንት ነው በአማርኛ ነው፣ ሳይንስ ብለው የተጻፈው እና በቤትሽ እንዳትረሱ፣ ዴዚ እንዳትረሺ ነው እየተናገርን ነው። ችግር የለውም። ጥሩ ጥሩ ይሄ ልላችሁ ነው እንዳበቃ ከአሁኑ ነው እኔ አሁን ዛሬ ሙሉ ቀን ይህን ስሰራ ነው የዋልኩ ትናንትናም ከትናንት ወዲያም ሰሚሪ እንዴ ፖስት ሳረገው ሌላ ፖስት አድርጊው ነበር እና ሌላ ቴክ ብዙ ተከፍቷል ከዛ ፕራይቬት አረኩት መልሼ እና እንዴት ነው እንደዚህ ሰው ፎሎ ሚያደረግሽታለ ብዙ ተከፍቷል። ትክክለኛውን እንትን ማለት አለብህ። እኔ ክስር ሜንሽን አድርጌዋለሁ። እንዴት ነው የምትመጪው አሁን? ትክክለኛውራትና ትመልስል። ከዛ ስሟን የሆነ ጨምራ ኢዲት አታደርገውም። ብዙ ፎቅ ተከፍቷል። እኛ ሸር የምናደርገውን ብቻ ነው አሁን ያደረግኩት፣ እንደ መሰለሽ ረጁዬ እኛ ሸር የምናደርገውን ሁሉ ፎሎ ላረጉን ላላረጉን ሸር የምናደርጋቸው ብቻ ነው እንዲያደርጉ ያደረግነው። አለበለዚያማ ፌክ አካውንት ሄደ ያደርጋሉ። ለማንኛውም መልሽ፣ ፕራይቬት አድርጌዋለሁ። እንትን ነው ፌክ፣ ብዙ ተከፍቷል። አሁን ሳይንት ፎሎ ባካረገችህ ፍሬንድ ብሎ አይመጣልህ? አላደረገችኝም። አይ ዶንት ኖ ብቻ የሌላ ሰው ስለሆነ ያ እሰይ አልመጣም። እኔ መሰብሰቢያ አይደለሁም። ገባውላትና ገባው ሰባት መቶ ምናምን ሰው ሲገባ ወጣው ቁጥር የሆነ ቁጥር እሷ የሚለይበት ቁጥር አልጨምርም። እንደ አንድ ቁጥር ምን ቢደረግ? እናንተ ምን ክፉ ናችሁ ግን በአከፍቱ ስ አሁን ፌክ ባታደርጉ ምን አለበት? ምቀኞች ምቀኞች። ወየ ወየ ቤላ የ ወይ ብለው ልመቺ ነው እንዲህ ምንድን ነው እንዴ ምንቅር ያዝቡልኝ እኮ እነዚህ ምቀኛዎች አሁን ፈረንጅ ቢሆን ሌላ ፌክ አያመጣም ፈረንጅ ማለት ይቅናው ብሎ ነው እንትን እነዚህ ምቀኛ አያበሻ በፍጹም በፍጹም አያበሻ አያበሻ አያበሻ አያበሻ ሼር የማደርግልህ ነው ቤላ ሪሉን አካውንት ሪሉን አካውንት ሼር እያደረግን ነው እኛም በቃ ፎሎ ባክ ፎሎ ባክ አድርገህ ልጅቷና ከዛ እንትን እንዳታልፍ ያዝ ፍላወራችሁ ያዙ ዋ በቃ ፒስ ምንቀኛ እንደዛ የኢቲኤች ዲሊቨሪ እንደዛ ፌ ት ምን ያደርግላቸዋል? ፎሎ ተደረጋችሁ እናንተ እንደሆናችሁ ስላ ካወቁ ፎሎዋቸው ይመልሱታል፣ ግን ምንቀኛ የሰው ምንቀኛ

ሁሉ ፌክ፣ ይሄ ሁሉ ፌክ አካውንት ነው ጋይስ። እኛ አላቃቸው ሌሎችን የኔ ቆንጆኔ ማንን ነው ማስተማር ታለንት ከ ሂስቶሪዋ ላይ እና ያ ያንቺ ያለበትን ብቻ ነው ፎሎ ማድረግ ያለባቸው። ወደፊት የሆነ ነገርማ መሰራት አለበት፣ እንደዛ ሳይሆን በቃ ረጁ ላይ ረጁ ጋር የገባችሁ ፎሎ አርጓት መሽን አርጓዋለች። ረጁ ጋር የገባችሁ አስራ ስድስት ሺ ፎሎ የመማርን በቃ አንቺ ቤት ይግቡና ከአንቺ ቤት ያድርጉ እንጂ እንደዚህ ማድረግ አለብናው። ካሁን በኋላ ረጁ ቤት ሄዳችሁ